እንዴት ናችሁልኝ አፍተር ሎንግ ታይም ትላላችሁ ሰላም ነው ወይ ሁሉ ሰላም በጣም ጠፍቼ ነበር ከ3 አመት በኋላ ኦልሞስት 3 አመት ሊሆነኝ ነው እንግዲህ ያው የጠፋሁበትን ምክንያት ምናምን እያልኩኝ ብዙ ኤክስኪውዝ መስጠት አልፈልግም በትም ትምህርት ነበረ ነበር ብዙ ምንናል ከትምህርት በኋላ ያለውን ቤት ውስጥ ነበርኩኝ በእርግጥ መቅረጽ እችል ነበረ ግን ያው ሞራል ይፈልጋል። ጣፍታችሁ ስትመለስ ወደ ዩቲዩብ እና አሁን ልመለስ አስብ ያለው እየተመለስኩ ነው። ከዛ በፊት እንግዲህ በፊት ላይ ያው ሙሉ ቤቶችን ቤቶቹ የምኖርበትን ቤቱን ባላሳይም ከቪዲዮዎች ውስጥ ምናምን ወይ እንዲህ በፊት ላይ ሲቀረጽ ያለውን ነገር ታያላችሁ። በህይወቴ አዲስ ነገሮች በሶስት አመት ውስጥ ብዙ አዲስ ነገሮች መጥተዋል። አዲስ ነገር ህይወት ተቀይረዋል ትላላችሁ። ከሱ ደግሞ ዋነኛውና ትልቁ ነገር ስኬታችን ብዬ የማስበው የገዛነውን ቤት ነው። እና እንግዲህ እንግሊዝ ላይ የገዛነውን ቤት አሳያችኋለሁ። ከዛ በኋላ የሚሆነው በፊት ላይ ምግብ ብቻ ነበር የምሰራው። አሁን ግን እንደውም ቪዲዮም ሳላቆም በፊት የጀመርኩት ኮርስ እንደነበረ ቢዩቲ ሄር እና ቢዩቲ እንደጀመርኩ ነገሪያችሁ ነበረ። እሱን ጨርሼ አሁን በስራም ላይ እየተወሰነ በፓርት ታይምም ቢሆን በስራ ላይ ይገኛለሁ። እና እንግዲህ ስለ ጸጉርም ያሉኝን እውቀቶች ስላላቸው ይዤ እመጣለሁ። ቀረጻ እንግዲህ አዲስ ሆኜ ያለውን ድጋሜ ማለት ነው። ያው ስህተትም ካለበት እንግዲህ እያስተካከል እንሄዳለን። አሁን እየተቀረጽኩ በመሀል ቆመ ማለት ነው። እና እና እንዳልኳችሁ ያው በምግብ ብቻ አልመጣም። በአንዳንድ ነገሮች በተማርኳቸውም በቤት ውስጥም በጽዳትም በምንም እያልኩ ከውጭ ላይ ከምሰራው ስራ በተጨማሪ ወዴቱ ተመልሻለሁ ማለት ነው። አምባክ ትላላችሁ እንግሊዘኛ ው ጨመር ጨምር እያደረኩ ነው። እንግሊዝ ሀገር ህግ አውጥተዋል ማለት ነው። በደንብ እንግሊዝኛ የማያወራ ሰው ዜግነት መውሰድ አይችልም። እሱም ብቻ ሳይሆን ስራ ራሱ ብዙም የመቀጠል እድላቸው የለም። እውነት ነው በሀይሉም ሆነ ለመናገር ግዴታ ማውራት ይኖርብናል። ግን ያው ስቀልድ ነው፣ እሱን ለማለት አይደለም። ላለ አሁን የተመለስኩበትን ጉዳይ እናያለን ማለት ነው። ከዛ በፊት ቤት ስንገባ የተወሰነ ዝም ብዬ የቀረስኩት ነበረ ቪዲዮዎች፣ እነሱን አስገባለሁ። ገና ቤቱ ባዶ ሆኖ ማለት ነው ዕቃችንን ሳናስገባ በፊት የነበረው ከዛ እቃው ከገባ በኋላ ምን እንደሚመስል አብረን እናያለን። ያው ተከታታዮች የመጣው ብዬ ዝም ብዬ ለወጥ ባለ ኪችን ምናምን ስመጣ እንዴ ምንድነው ዋትስ ጎይን ኦን እንዳትሉ መሚል ነው ማለት ነው። በእርግጥ ነው በጣም ለእኔ ትልቁ ትልቁ ትልቁ ስኬቴ ነው እንግሊዝ ሀገር ቤት መግዛታችን በጣም ማለት ነውና ምክንያቱም ለንደን ላይ በኪራይ ነበር የነበር ነው ኪራይ ቤቶች ለንደን ደግሞ ያለውን የቤት መጣበብ መጨናነቅ ምናምን ምታቁ ካላችሁ ትልቅ ሰክሰስ ነው ብዬ ነው የማስበው። እዚህ ሀገር እየኖረ ልጆቻችሁን እያሳደጋችሁ ያው ጥሩ ነው ብዬ አስባለሁ። ለማንኛውም ወደ ቱራችን ትላላችሁ። እሺ በሌላ ቪዲዮ እንገናኛለን። ከወደዳችሁስ ላይክ ማድረግ እንዳትነሱ። እስካሁን ደግሞ በቃ ድሮ ከምሰራው ቪዲዮቼ እያያችሁ ስቲል ሰብስክራይበሬ በቃ ላይ ጣሪያ እየነካ ነው እውነት ቪዲዮዎች ይታያሉ ኮሜንቶች በጣም የሚመጡልኝ፣ ላይኮች፣ የማበረታታሽ ኮሜንቶች፣ ሰብስክራይበሪም አለኝ ስቲል። እንግዲህ አልሰራ ራሱ ይመጣልና፣ ኢቭን ገንዘብ ራሱ የተወሰነ ያው ብዙም ባይቆጥሩም ያንሃል፣ ድሮ እንደምሰራው የተወሰነ ገንዘብ ይመጣልና በጣም ደስተኛ ነኝ። ስቲል እንዳለ ማለት ነው። እንዳላቆሙ እንድመለስ የሚያደርገኝ እሱ ነው ብዬ አስባለሁ። ለማንኛውም እሺ በቃ ወደ ቪዲዮ። ሰላም ዋሉ። ቮይስ ኦቨር እንደዚህ ተመልሻለሁ። ያው በጣም ድምጽ ልጆቹም እየተንጫጩ እኛም በቃ የግል ወሬዎች እያወራን ስለነበር ድምጾቹ ማስገባት አልፈለግኩም። ይሄ ገና በፊት እንግዲህ እዚህ ቤት ሙብ ልናረግ የመጀመሪያ ቀን እና ያየውትን የራሱ ከዚህ በፊት ባለቤቴ መጥቶ በቪዲዮ ነው ያየውት እንጂ እሱን ያየው ገና ሳንገዛው በፊት ማለት ነው። እኔ ይሄ መጀመሪያ እይቴ ነበረ። በቃ በጣም ደስ ብሎን ልጆቹ ራሱ በቃ በጣም ደስ ብሏቸው ነበር። እና ምንም ጽዳት ምናምን ራሳቸው ናቸው ቀለሙን፣ ኤቭሪቲንግ በቃ አጽድተው ሁሉም ነገር ነበረው። በቃ የቤት እቃው ብቻ ነው የሌለው እንጂ ምንም የሚስተካከል የሚታደስ ምንም ነገር አልነበረውም። ሁሉ ነገር ሬዲ ሆነ ነበረ ማለት ነው። ሲሸጡት አስተካክለው ነው የሸጡት። እና ከምንም በላይ በቃ ኪችኑ በጣም ነው የወደድኩት። በዛ ላይ አሁን ላይ በቃ እንደዚህ ትሬንዶች ናቸው ብራይት የሆኑ ከለሮች ነጭ ነገር ወይ እንደዚህ ቤዥ ከለሮች ምናምን ወድጁ ያለ ይብን የኪችኑ ምርጫቸው ራሱ በጣም ነው የሚያምሩ። እና በጣም በቃ ይኸው ብዙ ስፔስ አለው ኪችኑ ነው እንደውም ከሌላው ክፍሎች ኪችኑ እና ጋርደኑ ነው ሰፊ እንጂ ሌሎቹ በርግጥ ሩሞቹ ትንንሽ ናቸው። ሳሎኖቹም አነስ አነስ ያሉ ናቸው፣ ግን ብዙ ስቶሬጅ አለው። በቃ ይናል በጣም እንትን ነው ብለን የሚያጨናንቅ የለም ምንም ነገር ስቶሪ ስላላቸው ማለት ነው። ኢቨን ክፍሎቹም አነስ አነስ ቢሉ ማለት ነው እንደገና የራሳችሁ ሲሆን ደግሞ ኤክስቴንድ ማድረግ ትችላላችሁ ወይ መቀጠል፣ ምክንያቱም ከኋላ በጋርደን በኩል ሰፊ ቦታ ስላለን ወደፊት ኪችኑን እራሱ ሰፋ አድርገን ሳሎኑን ማስፋት እንችላለን ማለት ነው። እዚህ ጋር ትንሽዬ እጅ መታጠቢያና ሽንት ቤት አለ፣ ከታች ከላይ ማለት ነው። ኤሌክትሪክ እቃዎች ምናምን ያደረጉበት እዚህ ነው። ጋርደኑ ይሄውን እንደዚህ ነው፣ ስፋት አለው በጣም ስፋት እንዲ ርዝመት ነው ያለው፣ ግን በጣም ትልቅ ነው። ይሄ ሳሎኑ ነው። ያው ከበሩ ጋር እንደገባችው ሳሎኑ ነው። ኤል ሼፕ ነበር የነሱ ቃ የነበረ ሰዓት ቤቱን ስናየው መጀመሪያ እና ያው ቤቱ ሰፋ ያለ ኤል ሼፕ ሲሆን ትንሽ ጠባ ቤት ላይ አይ ቲንክ ሰፋ ያደረጓል ይመስለኛል። ኪችኑ በጣም በቃ ቆንጆ፣ በጣም ደስ ያለኝ በጣም ከሁሉም ነገር የወደድኩት ኪችንና ጋርደኑ ነው። እንዳልኩ ይሄንን ካያችሁት ቁም ሳጥኖቹ ውስጥ ያሉት በጣም ብራይት ናቸው። ትሬንድ ነው እንደዚህ ብራይት ነገሮች፣ አሁን እንደ ድሮ ይሄ ቡኒ የሆነ ድፍን ያለ ከለሮች የለምና እሱን ምርጫቸው በመሆኑ በጣም ደስ ብሎኛል። ልጆች የራሱ በቃ ይኸው በጣም ደስ ብሏቸዋል። ደስ ደስ ነው የሚላቸው የመጀመሪያ ጊዜ ሲሆን እና ባኞ ቤቱ ከላይ ያለ ከታች ኖርማል የእጅ መታጠቢያ ብቻ ና ሽንት ቤት መጠቀሚያ ናት። ትንሽ ናት በጣም። ይሄ ያው ዋናው ባኞ ቤት ይሄ ነው እና ሶስቱን ቤድሩም በእንደዚህ መልኩ ናቸው። ሶስተኛዋ፣ ያው እዚህ ሀገር ያው በቁጥር ለቁጥር ነው። ሶስተኛ ብለው እንዲገባ ነው ይመስለኝ። በጣም ትንሽ ናቸው። በቃ አንድ ሲንግል ቤድ ብቻ ነው የሚያዘረጉት። ኦኬ፣ ለነገሩ እና ይሄ የልጆቹ ክፍል ነው። ይሄ ደግሞ ማስተር ቤድሩሙ ነው። ቁምሳጥኖቹ የሁሉም የተያያዘ ነው ከግርግዳው ጋር እኔ ማስገባት አይጠበቅብኝም። ትልልቅ ቁምሳጥን አላቸው። የስቶሬጅ ችግር የለብኝ። ቤት ውስጥ ብዙ ስቶሬጆች አሉ። በጣም ደስ ካለኝ ነገር ይህን ይመስላል። ውጭ ላይ ፓርኪንግ፣ የሁለት መኪና የሚሆን ፓርኪንግ አለ። አሁን ላይ እንደውም አጥረነዋል። በፊት ላይ ክፍት ነበረ ስንገባ ይሄ ሶስተኛው አሩም ያልኳችሁ ናት። እንዳልኳችሁ ጠባብ ነው። ከዛ እቃ ካስገባውበት በኋላ ይሄን ይመስላል። ሳሎኔ ሶፋ ገዝቼ አይደለም አሁን አዲስ ቤት ስንገባ፣ በፊት የነበረ ሶፋ ነበረ። እስቲ አሁንም እየተጠቀምንበት ነው። ሙብ ሳናረግ በፊት ቤቱን ሳንገዛ በፊት ወደ አንድ አመቱ ምናምን ነበር ስገዛውና መቀየር አልፈለግኩም ወደፊት ትንሽ ቆይተን የምንቀይረው ይሆናል። ትንሽ የተወሰነ ተጠቅመንበት ልጆቹም ከፍ ሲሉ፣ አሁን ላይ በእርግጥ ነጣ ያለ እና ኤል ሼፕ ቢሆን እዚህ ቤት ላይ በጣም ቆንጆ እንደሚሆን ተስፋ አለኝ። ግን ይሄም ደግሞ እንትን አይደለም፣ ብዙም ከለሩም ያናህል ነጭ ነገር አለው። ይሄ ትራሶቹም አብሮ ነው። እኔ ጨርቁን ራሱን ማች አድርጌው ሳይሆን አብሮ ከነ ትራስ ጨርቁ ነው የሚመጣው የነበረው ና ግራቸውም ነጠ ያለ ስለሆነ የሆነ ላይት ከለር ስለሆነ ብዙም አላስጠላም። ሲገባ እና መስታወቶች እነዚህን ሁለት መስታወቶች ለጌጥ ገዝቼ ይሰቀይበታል እና እቃ ከማስገባቴ በፊት ብዙ ቪዲዮዎች አይ ነበረ፣ እንደዚህ የሚሰሩ ስለ ቤት እንዴት አድርገን ማስተካከል እንዳለብን። መጋረጃ ይሄን ያረኩት የጨርቅ አላረኩም፣ ምክንያቱም ረዥም እና የጨርቅ ቢሆን ቤቱን የበለጠ ጥብብብ እንደሚያደርገው ስለተረዳው ስለሰማው እንዳልኳችሁ ቪዲዮዎች ላይ እንደዚህ ቀለል ያሉ ነጭ እንትን ያረኩት። ጠረጴዛውንም ከስር ክፍት አድርጌዋለሁኝ። እግሩ ክፍት ማለት ነው። በእርግጥ ጓደኛ ናት ገዝታ ይዛልኝ የመጣችው ስጦታ ያ አንድ አርቲፊሻል አበባ እዚህ ጋር ገናል። ከጎን ይሄ ከሀገር ቤት የመጣ ምስል ነው ከቲቪ ጎንና ጎን ያረኩት። ምንጣፍ ከላይ እንደዚህ ከልብሶቹ ከላይ ነጣ ስላለ እንዲህ ሄድ ብዬ እንደዚህ አድርግ ያለው። ጋቢያችንም ለምን ይቅርባት በሚል እንደዚህ ፍላሽት አድርግ ያለው። እንደ ወጣን እንደዚህ ወደ ኪችኑ ነው የምትሄዱት። እዚህ ጋር ሰቅይ ሁለትንትን ምንጣፍ እዚህ ጋር እንዳድርግ ያለው። ይህም ጠረጴዛ የመጣ ነው አብሮን ከቃሽ ጋር ግን ቡኒ ነበረ። ቀለም ቀብተ ነው ነው ከእንትኑ ጋር እንዲሄድ ነጣ እንዲል ብላ ብራይት እንዲሆን፣ ምክንያቱም ቡኒ ብናደረግ እዚህ ላይ ዝብርቅርቅ ያለ ነው የሚሆነው። እና ጠረጴዛውን ቀብተን ከእግሩን ቀብቸው ከላይ ደግሞ ጨርቅን ያለበስኩት የአማዞን ገዝቼ እንደዚህ አይነት የእንትን ጨርቆች ማለት ነው እና ይሄን ይመስላል። ያው እዚህ ጋር በጣም በቻልኩ መጠን ብዙ እንዲህ ማሽነሪዎች ነገሮች ውስጥ ከታትቻለሁ። ፊት ለፊት ቀለል እንዲል፣ ብዙም እንዳይጨናነቅ ማለት ነው። በቃ ቤቱ ራሱ ምንም አያስፈልገውም ሆነ ለመናገር። የመጠጥ ማስቀመጫ ከላይ አለ። ኢቭን ከሱ ጎን ራሱ መድሃኒቶች ምናምን ብታስቀምጡ በቪታሚኖች የራሱ የሆነ የተዘጋጀ አለው። ፍሪጅን የገዛነው በጣም ትልቅ ሆኗል ግን ይሁን ያው እንደዚህ ትንሽ ቀጠን ያለው ቢሆን አሪፍ ነበር ግን ያው የቤተሰብ ቤት ከፍ ያለ ሲሆን ጥሩ ነው በሚል እንዲህ ከፍ ያለውን የገዛሁት ማለት ነው። ያ ይሄን ይመስላል ቤድሩሙ ላይ የልጆቼ ክፍል በዚህ ሁኔታ አስገብቼበታለሁ። አልጋ መጋረጃም እንዲህ ብዙ ምን ተንድፍን ያላላ ከለር ይሄንን አድርጌያለሁ። ሼልፎች ገዝቼ መጽሐፎች የልጆች መጽሐፎች በዚህ ጋር አስቀምጫለሁ። እዚህ ጋ መጫወቻ ምናምን እንዳለ ቦክስ ነው የመጫወቻ ማስቀመጫ ያው ተጫውተ ሲጨርሱ እዛ ውስጥ መልሰው እንዲከቱ። ሌላ መዛኛውን ቤት አለኝ እንደዚህ፣ ተመሳሳይ ይህን ይመስላል። እዚህ ጋር የጸሎት ቦታይን እዚህ ጋር ነው ያረኩት። ያው የልጆቹ ክፍል ስለሆነ የልጆች ክፍል ነው በሚል እና ሶስተኛዋን ቤድሩም እንዳልኳችሁ በቃ ቤድ ነው የተዘረቀው። ገብታችሁ ቤድ ነው ያለው። ሌላ እዚህ ውስጥ የሚጫወቱ ለመተኛት ብቻ ነው የሚገባው ልጄ። ኮምፒውተር አለ እዚህ ጋ ና ፕሪንተር እና ኮምፒውተር። ይህን ይመስላል የእኛ ቤድሩም። ያው ምንም ያስገባሁት የለም በቃ አልጋ ብቻ ነው የገባበት። ይኸው ኪንግ አልጋ ሲገባበት በቃ ሙልት ነው ያለው እና መጋረጃውም ይሄ እንደ ታችኛው አይነት የሚሳብ ተንሸራቻች ነው፣ ቀለል ያለ ነጣ ያለ በጣም ብራይት የሆነ ደስ የሚል እሱን ነው ያስገባውበት። በቃ ሌላ ምንም የለውም አልጋና ቁምሳጥኑን ብቻ ነው። ሌላ ምንም የሰቃቀልኩትም ምንም ያደረኩት የለም። ላይት ብቻ ነው ያረኩበት ይህን ይመስላል እንግዲህ ከወደዳችሁት ላይክ ማድረግ እንዳትረሱ ባለሙያችሁም ካላችሁ እንግዲህ ስለ ቤቱ አንዳንድ እቃዎች ማስተካከል ወይም ማንሳት መቀየር ያለብኝ ነገር ካለ ኮመንት አድርጉልኝ ለነበረን ቆይታ አመሰግናለሁ ከወደዳችሁት ላይክ ማድረግ እንዳትረሱ ያው በሌላ ቪዲዮዎችን እንመለሳለን። ጥያቄ ካላችሁ እዚህ ሀገር ካላችሁ ለመግዛት ያሰባችሁ ካላችሁ ኢንፎርሜሽን አንዳንድ ኢንፎርሜሽን መጠየቅ ካለባችሁ አሳውቁኝ ማለት ነው።